በሀገራችን ለክህሎት ትኩረት በሰጠንበት ወቅት የስልጣኔ ከፍታ ያየንባቸው ጊዜያት አሉ። ለምሳሌ አክሱምን የቀረጹት የክህሎት ውጤት ነው። ላሊበላ የክህሎት ውጤት ነው። ሌሎች ሰው ሰራሽ የሆኑ ቅርሶቻችንን ዛሬ ህዋ ሆነው የምናያቸው የፋሲለደስ ግንብ የምትረሱ ትችላለህ። ይሄ ለክህሎት ትኩረት ስንሰጥ ሙያተኞችን በወቅቱ ስናሰማራ እየተገኙ ውጤቶች ናቸው። ሰው ኮምፒውተር ሳይኖር የዲዛይን መስራት ልምድ ሳይኖር ወረቀት ላይ ማስቀመጥ ስህተትን የምታረምበት መንገድ ሳይኖር በዛን ያክል ፐርፌክሽን ከተሰራ አሁን ይህን ያክል አክሰስ እያለን መስራት ትንሽ ይቆጫል። ግን አሁን እየሞከርን ግዴታ ያንን አይነት ያን ማድረግ ብቻ ሲሆን ባለን ኢንዱስትሪ ሁሉ ላሊበላን ሰርተን ማለፍ እንችላለን። እና የእኔ ቁጭት እሱ ነው። ኢትዮጵያ እውቀት ሞልቶ የተትረፈረፈባት ስልጣኔና ሀገር በቀል ዕውቀት የሚንደላቀቁባት የሰው ዘርም የሰው ዘር ሕያው ምስክር የሆኑ ሐውልቶች መገኛ ናት። አክሱማውያንን ከድንጋይ ያነጋገረች ፊደላትን አርቅቃ ደማቅ ታሪኮቿን በደማቅ ብዕር ያኖረችም ሀገር ናት ኢትዮጵያ። በተጨባጭ እነዚህ ስፍራዎች ላይ የሚገኘው ክህሎት ነው፣ እውቀት ነው። እውቀት ብቻ አይደለም ማለት ነው፣ እውቀትንና ክህሎትን ያጣመረ ነው። ይሄን ለማግኘት አእምሮን፣ ልቦናን እና እጅን ማገናኘት ይጠይቃል። እዚህ ስፍራ ላይ የሚገኙት ወርቅ እጅ ያላቸው ሰዎች ናቸው። ሙያ ማለት እኮ at any time at a given time የሆነ ሰው ይፈልጋል በተለይ ሙያ ካለ በቃ ይፈለጋል። ክህሎት በሀገራችን ውስጥ አዲስ ነገር አይደለም። አገር በቀል ክህሎት፣ አገር በቀል ውቀት የምንላቸው አሉ። ኢቭን እኛ ብቻ ካያሉ ለሌሎች ሀገራትም ተሞክሮ ሊሆኑ የሚችሉ አለም ላይ ዛሬ በምሳሌ የምናነሳቸው ትልልቅ ሀገራት ቻይና፣ ከቻይና እድገት ጀርባ ያለው ስኪል ነው ከነሲንጋፖር የአራት አስርተ ዓመታት ፈጣን እድገት ጀርባ የምናየው እስኪልን ነው። ክህሎት የመሰባሰቢያ መንገዳችን ነው። የመወያያ አደባባያችን ነው። ክህሎት የደቦ ፍቅራችን መታሰሪያ ነው። ክህሎት ሀገር በጋራ እንደምትሰራ ማሳያም ከተለያየ አካባቢ የመጣ ሰው ነው። የቋንቋ ሸሪንግ አለ። ከእውቀት ባሻገር የባህል ሁሉም ነገር ልምድ መለዋወጥ አለ። እሱ እንዳለ ሆኖ ደግሞ እንደዚህ ተባብሮ የመስራቱ፣ አንድ ላይ መስራቱ፣ ለአንድ ዓላማ መስራቱ ይሄ ቴክኒክና ሙያ ምክንያቱም ቴክኒክና ሙያ ውስጥ ስትሆን በቴክኒክና ሙያ ቋንቋ ነው የምታዋረው። እዚህ ውስጥ የምታያቸው ቴክኖሎጂዎች እዚህ ውስጥ ስሰራ እኔ ያገዝኳቸውም አሉ እነሱ ያገዙኝም አሉ። እንደዚሁ ሆኖ ነው አንድ ቴክኖሎጂ የምናወጣው። ዜሮም ውስጥ ስኪል ምን ምን ያካትታል? አንደኛ የሚዳስስ የሚታየውን ቁስ መንካት፣ መስራት እንትን ይላል። ከኔ ጋር አብሮ የገቡ ልጆች ይህን ፕሮዳክት ካልወደዱት ሌላው ማርኬት አይወዱም። ስለዚህ ለእነሱ አሳምኜ ያልሸጥኩት ፕሮዳክት ለሌላው ማርኬት ይሸጣል ብዬ አላስብም። ስለዚህ ይህን ስኪል ያገኘሁት እዚህ ተቋም ውስጥ በመሰብሰብ። የክህሎት ልማት አሰባሳቢ ናቸው ከየአካባቢ ያሉ ባህሎች፣ እውቀቶች ሼር እንዲያደርጉ እርስ በርስ እንዲለዋወጡ ይደረጋል። ሌላው ፓትሪዮቲዝም ወይም ደግሞ የአገር ወዳድነት ስልጠና እንዲያገኙ ይደረጋል። ልምምዶች ይደረጋሉ። የአገር ዝማሬ የብሔራዊ ዝማሬን ከመለማመድ ጀምሮ እዚህ ጠዋት ሰንደቅ ዓላማ ሲወጣ፣ ማታ ሲወርድ ልምምድ አለ። እዚህ ግቢ ውስጥ ወርቅ እጅ ያላቸው በደቦ መስራትን፣ በጋራ ውጤት ማምጣትን ማሳያ ናቸው። ሀገርም ከዚሁ ሀሳብ አብሮነትን ትጋራለች። ሰዎች ዘርፉን ያስቀመጡት ቦታ ላይ ሳይሆን በዘርፍ ውስጥ የነቃ ሚና የሚጫወቱ አካላት ዘርፉ ውስጥ ያለውን ጉልበትና አቅም በደንብ ይገነዘባሉ ብዬ አምናለሁ። በጊዜያዊ የግንዛቤ ችግር ዘርፉን በተመለከተ የተለያየ አተያይና መረዳት ቢኖርም የዘርፉን ምቅ አቅም በማውጣት ሂደት ረገድ ደግሞ ዘርፍ ውስጥ ያሉ ተዋንያን የማይተካ ድርሻ አላቸው። በቅርቡ አሁን በኮሌጃችን የተሰራ አንድ ጥናት አለ። የአገር በቀል ክህሎት ለቴክኒክና ሙያ ምን ያህል ሬለቫንት ነው፣ ተገቢነቱ ምን ያህል ነው ተብሎ የተጠና ጥናት አለ። ይሄ በደንብ አድርጎ በልጽጎ የሰዎች አብሮ ለመስራት በጋራ መስራት ብቻ ሳይሆን ደግሞ ኢኮኖሚያቸውን እንዲያሳድጉ ከሀገር ውስጥም አልፎ ወደ ውጭ አገር ሂዶ እንዲሰለጥኑ እንዲሰሩ ሊያስትላችሁ ስለሚችል እንደኛ አገር በቀል እውቀት ላይ ክህሎት ላይ ትኩረት አድርገን እንድንሰራ በስትራቴጂውም በፖሊሲውም የተቀመጠ ነገር አለ። ከዚሁ የሀገር ማጀት የሚቀዳው ሀገር በቀል እውቀታችን መሀሉን ግን እክል አላጥተውም። በነፍሳቸው አደባባይ ሀገር በቀል እውቀት የሚላወስባቸውን እንዲሁም የጊዜውን ቴክኖሎጂስቶች ቦታና ክብር ይነፈግ ነበር። በሚያሳዝን ሁኔታ የፋሽን ስራዬን ስጀምር ሽመና ብዬ የተማርኩበት ቦታ የለም። ሽመና የሚያስተምር ቦታ ካለ አላውቅም፣ ሰምቼም አላውቅም። ምን ያህል ለጥበቡ ቦታ እንዳልሰጠ ነው የማስበው። ግን በጣም የምንኮራበት ነው። በየቀኑ የምንለብሰው ነው። ቤተክርስቲያን እንለብሰዋለን፣ ሰርግ እናደርገዋለን። በእኛ ሀገር ለስኪል የምንሰጠው ለክህሎት የምንሰጠው ቦታ የሚፈለገውን ያህል አይደለም። በብረት ሙያ ላይ ያለን ሰው የብረትን ጥበበኛ ቀጥቃጭ ነው የምንለው። በንግድ ክህሎት ውስጥ ያለን ሰው መጫኛ ነካሽ ነው የምንለው እና ለሙያ ክብር የሚሰጥ አይነት አሰያየም አይደለም ያለን። ያስተሳሰብ ለውጥ ማምጣት የሚጠይቅ ጉዳይ ስለሆነ የኛ ማህበረሰብ ያስተሳሰብ ለውጥ ለማምጣት ምን አይነት አተያይ ነው ያለው የሚለውን ለማየት ሞክረን ነበር። የእኛ ማህበረሰብ በመስማት ብቻ ሳይሆን በማየትም ጭምር የሚያምን ማህበረሰብ ነው። ዛሬስ ሀገር በቀል የክህሎት እውቀቶቻችን ሕያው ምስክሮች፣ አባባይነታቸው ዘላለማዊ ነው። ትኩር ብሎ ለተመለከታቸው መጪውን የሚተነብዩ ትናንትን የሚናገሩ ናቸው። ብረት የሚያቀልጠው፣ ቆዳን የሚያለፋው እንጨት የሚያበጀው ሸማን የሚያስውበው አፈርን አናግሮ ሸክላን የሚያስጌጠው ሁሉ ዛሬ ኩራቱን ይኖር ዘንድ እውቀቱ ለትውልድ ይሻገር ዘንድ ለዘርፉ መንግስት ትኩረት ከሰጣቸው ጉዳዮች ቀዳሚ ነው። በየአካባቢው ያሉ ድብቅ ችሎታዎች ማህበረሰቡ ተንከባክቦ ለረጅም ዘመን ያቆያቸው ኢንዲጂነስ ስኪልስ የምንላቸው እነሱን ትኩረት ያደረገ ጥናት ተሰርቷል። ቀጥሎ ምንድን ነው የተሰራው? ያን ጥናት ተከትሎ ጥናቱ ሸልፍ ላይ እንዳይቀመጥ የተደረገው ምንድን ነው? ካሪኩለም ቀረጻ ፕሮሰስ ውስጥ እየተገባ ነው ያለው። ሪኮግኒሽን ኦፍ ፕራይር ለርኒንግ የምንለው ወይም ቀደም ብሎ በልምድ የተገኘን ክህሎት እሱን እውቅና የመስጠትና ሰርቲፋይ የማድረግ እንቅስቃሴ ተጀምሯል። ማለት ይህ በመላ ሀገሪቱ በፖሊሲ ደረጃ ተይዞ ተግባራዊ እየተደረገ ነው ማለት ነው። ባለጥበብ መሆን ሀገርን በብርቱ አደባባይ ይሞሽራታል፣ ለእድገት ያፈጥናታል። ከአድዋ ጀግኖች ድል ጀርባ ይሄው ጥበብ በግርማ ሞገስ ይገኛል። ጎራዴውን ሞርዶ አንካሴውን አሽሎ አሹሎ ጋሻውን በጀግኖች ክንድ ላይ አኑሯል። ዛሬም ይሄ ሊዘምንና ቁጭት ሊፈጥርም ይገባል። እነዚህ የተጀመሩ የሪፎርም ስራዎች ሳይቆራረጡ በደንብ ከዳር መድረስ ከቻሉ ጨዋታ ለዋጭ የሆነ አሻራ ማኖር የሚችል ዘርፍ ነው ብዬ ነው ማስበው። በሰው ኃይል ልማትም በቴክኖሎጂ ሽግግርም ኢትዮጵያን እንደ ሀገር በሁለት እግር የሚያቆሙ በርካታ ቴክኖሎጂዎች የሚወጡባቸው ማዕከላት ይሆናሉ። የኢትዮጵያ ኢኮኖሚ እሴት ጨምሮ ተወዳዳሪ ሆኖ የሚወጣበትን ጉልበት የሚሰጥ ዘርፍ ይሆናል። ሌዘር ቴክኖሎጂ ሙያተኛ ያስፈልገናል። የእንጨት ሙያተኛ ያስፈልገናል። የብረት ጥበበኛ ያስፈልገናል። ሶዛት ግድቦች ይገነባሉ። እንለብሳለን ደና ደና ልብስ እንለብሳለን። ቤታችን ይገነባል። ስለዚህ የተለያየ አይነት ስኪሎች ናቸው የሚያኖሩን ማለት ነው። ስኪል ነው በዓለም ላይ መሪ የሆነው ማለት እንዲያውም ዛሬ ብዙ ተቋማት ዓለም ላይ ያሉ ብዙ ተቋማት ዛሬ ስማቸው ጎላ ብሎ የምናያቸው ተቋማት ከወረቀት በላይ ክህሎት ነው የምንቀጥረው ማለት ጀምረዋል። አሁን ደግሞ ሙያውንም በትምህርት ስርዓት ውስጥ አስገብቶ ዜጎችን በማሰልጠን በኩል ያለን ታሪክም ልዩነት ፈጣሪ የሆነ መጥተዋል። እንግዲህ ቅድም እንዳልኩት የሀገር አቀፍ ወይም የሀገሪቷ የምትፈለገውን የሰው ኃይል ፍላጎት ብቻ ሳይሆን በዓለም አቀፍ ደረጃ ፌርሊ ተወዳዳሪ ሊሆኑ የሚችሉ ዜጎችን ለማፍራት የሚያስችል አቅም ተፈጥሯል እና በተለይ አሁን በቅርብ ጊዜ የጀመርነው የውጭ ሀገር ስራ ስምሪት አንዱ ዜጎቻችን በገልፍ ሀገራት አካባቢ ላይ በቤት ውስጥ ስራ ስምሪት ላይ እንዲሳተፉ ክህሎት ኖሯቸው በክህሎታቸው በጉልበታቸው፣ በላባቸው ሰርቶ ለመለወጥ ካላቸው ፍላጎ የተነሳ እዛ አካባቢ ሂዶ ሊሰሩ የሚችሉ ዜጎችንም እያሰረጠንን ነው የምንገኘው። የዚህ ዘመን ቋንቋ ቴክኒክና ሙያን ነው፣ በወጣቶች ላይ የተስፋ ብርሃንን ዘርቷል። ይሄው የሥራ ዘርፍ መሪ ሆኖ ዛሬም የሀገር ዋልታና ካስማ ሆኖ ዘልቋል። እንዲያ ነው ሀገር የምትከብር፣ እንዲህ ነው ሕይወት የምትጥም ከወንዙ እንጂ ከኩሬ የጠጡት ጥምን አይቆርጥም ነው እና ከሕይወት ወንዛችን የተቀዳው እውቀት ዛሬ መልከ ብዙዎቹን በምድሪቱ እያራቀቃቸው ነው። ትምህርት አስተማሪዎቻችን የምናመጣው ከጣሊያን ነው። ነገር ግን ኢኳሊ ይህ ትምህርት ቤት የኢትዮጵያ ስለሆነ አፍሪካን ኢንዲጂነስ ኖሌጅ ማስተማር ስላለበት ሌሎች አፍሪካ ዲዛይነሮች እንጋብዛለን። የኢትዮጵያ ሸማኔዎች መጥተው ያስተምራሉ። ፋብ ላብ ባለን ላብራቶሪያችን ውስጥ ተማሪዎቻችን ሽመና እናስተምራለን፣ ናቹራል ዳይን እናስተምራለን፣ ጥልፍ እናስተምራለን። ስለዚህ ይሄ ነው ማክበር ማለት። እነዚህ ልጆች የሚቀጥለው ጊዜ ወጥተው ስራ ሲሰሩ ከማፊ ማፊ የተሻለ ኢኖቬሽን ይዘው መምጣት ይችላሉ፣ ማሳደግ ይችላሉ። ትውልድ በዚህ መሰረት እየቀጠለ ይሄዳል ማለት ነው። እና ይሄ ሲስተም እንግዲህ በጣም ሰፊ የሆነ የሀገራችን የመልማት አቅም አንድ ደረጃ ከፍ ያደርጋል ብዬ የማስበው ሲስተም ነው ምክንያቱም ሰፋፊ እርሻዎችን ለምሳሌ አንድ ሺህ ሄክታር ሁለት ሺህ ሄክታር በሰው ኃይል ማኔጅ ለማድረግ በጣም አስቸጋሪ ነው። እንዲሁም ተንቀሳቅሶ ከፍተኛ የሆነ የነዳጅ ወጪ ምናምን ይጠይቃል ከእርሻ እርሻ ተንቀሳቅሶ ለማየት። ይሄ ግን የትኛውን ቦታ ሆነን እርሻው ላይ እየተከናወነ ያለውን ትክክለኛ መረጃ በየደቂቃው መከታተል እንችላለን። እንዲሁም መወሰን የሚያስችለን ሲስተም ነው። እርሻው ላይ የሆነ ነገር አፕላይ ማድረግ የምፈልግ በዚህ ሲስተም አማካኝነት መወሰን የምንችልበት፣ ይህን ሲስተም አድርግ ስንለው የሚያደርግ አይነት ሲስተም ነው። ይሄን እየሰራ ነው። ዊልቸር ነው የሰራሁት። ኤሌክትሪካል ዊልቸር ነው፣ ስማርት የሆነ ኤሌክትሪካል ዊልቸር ነው። ብዙ ቴክኖሎጂካል አድቫንስ የተደረጉለት ነገሮች አሉ። ዓለም ላይ ካለው አሁን እኛ ለእኛ ሀገር፣ እንዲሆን ደግሞ ተደርጎ ዲዛይኑ በደንብ ኦፕቲማይዝ ተደርጎ የተሰራ ሞቢክስ የሚባል የመጀመሪያ ፕሮቶታይፕ ነው። መደበኛ የነበረውን የሚገፋውን ዊልቸር ወደ ኤሌክትሪካል ለመቀየር ነበር ያሰብኩት። ከዩኒቨርሲቲ ከወጣው በኋላ ደግሞ በደንብ ስራዬ ብዬ አድቫንስድ የሆነ ኤሌክትሪካል ዊልቸር ነው የሰራሁት። ለየት የሚያደርገው ነዳጅ አይበላም፣ ድምፅ የለውም፣ ማንም ይዞ መንቀሳቀስ የምችል ልክ እንደዛው ደሞ ከኤሌክትሪክም ከሶላርም ከጀነሬተርም ቻርጅ ማድረግ የምችል ለአንድ ጊዜ ቻርጅ ተደርጎ ለአንድ አመት ማገልገል የምችል ቴክኖሎጂ ነው። መጪ ተስፋቸውንም እንዲህ ይናገራሉ። ሜይ ቢ ኢን ዩ ኖ ኢን ፋይቭ ይርስ ትልቅ አፍሪካ ውስጥ ኢምፖርታንት የሆነ ዩኒቨርሲቲ ይሆናል ብዬ አስባለሁ። ወደፊት እንግዲህ ዊልቸሩ ላይ በደንብ ማተኮር እፈልጋለሁ። ካተጎሪ ይኖሩታል። አንድ አይነት ዊልቸር ብቻ ሳይሆን ቅድም እንዳልኩ የተለያየ አይነት ቴክኖሎጂ እየተካተተለት እንደ ተጠቃሚው ፍላጎት ወደ እኛ ማህበረሰብ ለማውረድ ጥረት አደርጋለሁ። አብዛኛው ፓርት አለን እዚህ አገር ኖሌጁም አለ መስራት አትሊስት እንደነዚህ አይነት የሆኑ ሚኒ ማሽኖችን አገር ውስጥ በማምረት ከውጭ የሚመጣውን የዶላር ኤክስፔንስን መቀነስ እንደዚሁም ደግሞ እኛም ኤክስፖርት ማድረግ እንፈልጋለን። እናም ሀገር የማይገፈፍ ልብሷ በክህሎት የዳበረ ትውልዷ ነው። የተጀመረ ትናንት እንጂ፣ ያለቀ ነገር የለም።